እኔም ዶክተር ነኝ ያን ሁሉ ዓመታት አንገቱን ቆልምሞ ሌት ቀኑን ሰውቶ ዕድሜውን ገብሮ መጻፍ ስራ አንግቶ ስንቱን ከአልጋ ላይ ክሞ አስነስቶ ክቡር ያለው ዶክተር እንዴት እናያለን የሚበለው አጥቶ ይሰማሉ የመንግስት ይሰማሉ ወይ ህዝቤ ከደም ጋር አድሮ ከታመመ ሁሎ የምታምጥ እናት ከምጡ ገላግሎ ስንቱን ከስቃይ ላይ ከአምላክ ጋር ፈውሶ ስንቱን ያዳነው ሰው ትንሽ አረፍ ሊል ቤቱ ተመልሶ ለእንጀራ ጎሎት ለቤት ኪራይ ጎሎት፣ እንዴት ይታመማል! እውነት ለመናገር አልገባንም እንጂ እንደ ሀገር ያማል አባው። ሁሉም ይቀር ለራሴ እኖራለሁ፣ እኔም ሕይወት አለኝ፣ ለቤቴ ሆናለሁ። ከዛሬ ጀምሮ ነጋዴ ሆናለሁ፣ ቲክቶከር ሆናለሁ ብሎ ያቆ መለት የሀገሬ ዶክተር። ምንድነው ምን ሆነው እውነት ለመናገር በነገራችን ላይ እውነተኛ ታሪክ ይሆን እንገራችሁ። ዶክተር ጓደኛዬ፣ ስንት የተለፋበት ስንት የጠበቅንበት፣ እንባ እያፈሰሰ የተናነቀው ከሙያው ርቋል። መኖር ሲከብድበት፣ ኋላ ይቆጨናል። ይችላል ያልንበት እለት የኋላ የኋላ አድጌ ተምሬ ዶክተር እሆናለሁ የሚል ልጅ አጣንነት። ስለዚህ ይላል ነው ስለዚህ ይላል ነው ስለዚህ እላለሁ። እናቴን አክሞ አባቴን አክሞ ወንድሜን አክሞ እህቴን አክሞ ሰው አድርጎ ያቆመኝ ሚስቴንም አዋልዶ ልጄን የሸለመኝ ቆስሯል፣ አድፏል ሳይል መድኃኒት የሆነኝ የዶክተር ጥያቄ እስኪመለስ ድረስ ሙያዬ ባይሆንም ጥያቄው ሚያገባኝ ጥያቄው ሚገባኝ፣ በቃ ኔም ዶክተር ነኝ።